ሰላም ለውድ ወንድሞቻችንና እህቶቻችን አባቶቻችን፣ እና እናቶቻችን። ሰላም ለኢትዮጵያችን ለኢትዮጵያችን። እግዚአብሔር ትልቅ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያድናል። ኢየሱስ አዳኝ ነው። ከድንግል ማርያም የተወለደው ከሰማይ ሰማያት የወረደው ኢየሱስ ያድናል። አሜን። ክብር ለእግዚአብሔር ይሁን። አሜን። የነገሥታት ንጉሥ የጌቶች ጌታ የአያሌ አያል ኢየሱስ ብቻ ነው። አሜን። አሜንዛግሙሜንብር ለእግዚአብሔር ይሁን አሜን። አብሶ የዘላለምን ሕይወት የሰጠን ኢየሱስ ብቻ ነው። አሜን። መዳን በማንም የለም፤ እንድንበት ዘንድ ከሰማይ የተሰጠን ስም የኢየሱስ ክርስቶስ ብቻ ነው። አሜን። ኢየሱስ ክርስቶስ ከሞት ያድናል። ኢየሱስ ክርስቶስ ከሲኦል ያድናል። ወደዚህ ወደሚያድነው ወደ ኢየሱስ ያድናል። አሜን።